ዕቃ ረስቶ ቢወርድ ሰው ተመልሶ የሚመጣው ከዚህ ነው ማለት ነው። የእውነት እቃ ቤት ቻርጀር አስባችኋል፣ የሆነ ቀለል ነገር እንኳን ቻርጀር የሆነ ነገር ተረሳላችሁ፣ ሰው እታች ከደረሳችሁ በኋላ ትዝ እላችኋል። ጌታ ሆይ የሆነ ነገር እያደረግክኝ እንደሆነ አውቃለሁ፣ ምን እንደምታደርገኝ ግን አላውቅም። የሆነ ዓለም ውስጥ እየወሰድክኝ እንደሆነ አውቃለሁ፣ የት እንደምትወስደኝ ግን አላውቅም። ማደርገው ነገር ካደረገ በጣም ጎበዝ ነው። አንድ ሚሊዮን ዶላር በጣም ቀላል ይሆናል። ሰው ለዛ ለመግባት ይመችል እኔ ማድረጋት ነገር ካደረግ በትክክ ንኪ ከተለ የትኛው ጓደኛ አይዞ ብሎ እንዲያጨበጭበል ነው የምትጠብቀው? የትኛው ወንድም እንዲደግፍህ ነው? ወንድሜ ማንንም አትጠብቅ፣ ምክንያቱም ማንም አይመጣም። አሁን ካለህበት ቦታ ሆነ ባለህ ነገር ካልጀመርክ እና ደግሞ ከዜሮ መነሳት ለምሳሌ ገንዘብ ላይ ኖር ይችላል፣ ቤተሰብ ላይ ኖር ይችላል፣ ምንም ነገር ላይ ኖር ይችላል። ከዜሮ መነሳት ይቻላል፣ ግዴታ ገንዘብ ማስፈልግም። ሰላም ሰላም፣ ውድ ቤተሰቦቼ እንደምን አላችኋለሁ? ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ መጣ መጣ እያለን ነው አይደለ? ቤተሰብ እንግዲህ አንመለስም፣ እንደነገርኳቸው ከዚህ በኋላ በተለያዩ ሀሪፍ ሀሪፍ ቪዲዮዎች እንመጣለን። በነገራችን ላይ በዚሁ አጋጣሚ ጓደኛ የአንድ ሚሊዮን ፎሎወርስ ገብቷን ቲክቶክ ላይ። በዚሁም አጋጣሚ እንኳን ደሳለ እለዋለሁ። እናንተም እንኳን ደሳለ በሉልኝ እና የቀን ውለውን ዛሬ አብረን እንውላለን። እሱ አንድ ሚሊዮን ፎሎወር የገባበት መንገድ ቀልዶ ሆነ ወይስ በሰዎች ሙድ ይዞኑ ምናምን፣ እነዚህ እነዚህ ነገሮችን ማወቅ ስለሚያስፈልገኝ ሰው ከእናንተ ጋር ሆነን አብረን እንትን እንላለን። በነገራችን ላይ ጠንካራ መሆኑን የሚያሳውቀው እግዚአብሔር ይመስገን አስራ ሰባተኛ ላይ ነው የሚኖሩ እና አስራ ሰባተኛ ላይ ሊፍት የለም በእግሩ ነው የሚወጣው የሚወርደው፣ እና እሱን ሆነን ዛሬ እንውላለን። የእውነት ግን በጣም እኔ እንጃ በጣም ይህን ቻሌንጅ ወጣዋለሁ አልወጣም የሚለውን ነገር አብረን እናየለን። ለማንኛውም ግን ቤተሰቦቼ አብራቸው ይፈተታታሉ ላይ ነው የምንወጣው ካሜራ ማናሳያቸ እንወጣለን። ቤተሰቦቼ እንግዲህ ያው ሰነን እያሰብኩ ነው ወደ ላይ መውጣው ደረጃችን እንግዲህ ጀምረናል ጋይስ አስራ ሰባተኛ በጣም ከባድ ነው እና እስኪ እንግዲህ እናያለን። ኦ ይቅርታ ያልነገርኳችሁ ነገር አለ። በነገራችን ላይ ሰን ዋን ሚሊ ፎሎወርስ በመግባቱ የተነሳ ሴሌብሬት አድርጓል። በጣም ደስ ሲል ነበር ጓደኞቹ። በቃ እኔም ነበርኩ ያው ካሜራ መሰለው ነበርኩ። ኮንግራጁሌሽን ኬክ ተቆርሷል ምናምን በጣም ደስ ይል ነበር። እና በዚሁ አጋጣሚ ሳል ነግራችሁ ብዬ ነው። ሳልን እንጋብዘውና ኬኩን እንቆርሳለን በጋራ እና አካበድ ከዋዲ እንዳትል። ለማንኛውም ግን ከሰን ከሚሰራቸው ስራዎች ውስጥ ቮይሱ፣ እኔ እየሄድኩ ያለው የሚናገራቸው ንግግሮች በሙሉ እዚህ ጋር አለና እሱን እያሰብኩ እየሰማሁ ነው የሚሄደው ብራዘር ነገ ነገ ያልኩ 2017 አልፎ 2018 ደረሰኩ። ቀን ያልተቆረጠለትን ነገን እየጠበክ ህልምህን ይዘህ ወደ መቃብር እንዳትወርድ። ምክንያቱም ያንተን ህልም የሚጠባበቁ በሚሊዮን የሚቆጠሩ ሰዎች አሉ። አንተ ግን እሱ አልገባህም እና በሚሊዮን የሚቆጠሩ ሰዎች የሚጠባበቁትን ህልምህን ይዘህ ወደ መቃብር ልትገባ ነው። የሰይጣን ጀሮ ይደፈን ብሎ ብሮ ማን እስኪመጣ ነው የምትጠብቀው? ፈጣሪ ከሰማይ እስኪወርድ ወይስ የሞቱት አያትህ ከመቃብር ፈንቅለው እንዲነሱ ነው የምጠብቀው? የትኛው ዘመድ ከአሜሪካ ገንዘብ እስኪልክልህ ነው የምትጠብቀው? የትኛው የቤተሰብ ቤት ቦታ ተሽጦ ገንዘብ እንዲላክልህ ነው? የትኛው ጓደኛ አይዞ ብሎ እንዲያጨበጭበልህ ነው የምጠብቀው? የትኛው ወንድም እንዲደግፍህ ነው? ወንድሜ ማንንም አትጠብቅ፣ ምክንያቱም ማንም አይመጣም። አሁን ካለህበት ቦታ ሁነ፣ ባለህ ነገር ካልጀመርክ እንኳን ይመጣሉ ብለህ የምጠብቃቸው ሰዎች ፈጣሪ ራሱ አያግዝህም። ድሃ ከወንክ አትቀልድ ቀልድህ ራሱ አፈር አፈር ነው የሚለው። ሳቅህ ራሱ ለቅሶ ነው የሚመስለው። ምንም ያክል ዋጋ ቢያስከፍል እንደምንም አሳደህ ራስህን ነፃ አውጣ። ራስህ ላይ በደንብ አድርገህ መስራት አለብህ። ራስህ ላይ ስትሰራ ገንዘብ፣ እውቅና፣ ጓደኛ፣ ፍቅረኛ የመሳሰሉት ነገሮች እንደ ጭራ ነው የሚከተሉ። ግን ራስህ ላይ መጀመሪያ መስራት አለብህ። እራስህ ላይ የምትሰራው ደግሞ ነገ አይደለም ወይም ከሳምንት በኋላ ከወር በኋላ ከዓመት በኋላ አይደለም፣ አሁን በሚባለው ሰዓት ነው። አሁን ያልተዘራ ለነገ አይበቅልም። ምንም ነገር ብታደርግ ባለቤቱ አንተ ነህ። እራስ ላይ በመስራት በጭራሽ እንዳትደራደርሽ። እንዴት ወደ ውስጥ ከመግባታችን በፊት ቁርስ በል ስትወር አይጠፋብህም። እንዲህ ስመጣ እኮ አንዲ ሲሆን ነው። ለማንኛውም ቤተሰቦች ይሰራ እንበላቸው። ዛሬ በጧት አንተ ጋር የመጣሁት ያንተን ሊቀር ብሎ እና ደግሞ በዚያው አጋጣሚ በቤተሰቦች ፊት አንድ ሚሊዮን ፎሎወርስ ስለደረስክ በጣም ደስ ብሎኛል። በጣም ኮንግራ ማለት እፈልጋለሁ። እናንተም እንኳን እንደሰራ ነው ማለት። አንድ ሚሊዮን የደረሰበትን ማወቅ እፈልጋለሁ እና ከእናንተ ጋር ሆነ ምንድነው የሚሰራው፣ ምን ቀልዶ ነው፣ ምን አድርጎ ነው የሚለውን ነገር አብረን እናያለን። ስለዚህ እንዴት አንድ ሚሊዮን የደረሰ መንገዱን ያሳወራል። አንተ ጋር ውሎዬን ማሳለፍ ፈልጋለሁ፣ በስልክ እንደነገርኩ። ስለዚህ እንጀምራለን ማለት ነው። እንጀምራለን እና ሰላም በላቸው የሚላችሁ የአሪፋቢሊ ቤተሰቦች፣ እኔ ሳልማ ጋሻው ወይም ሰል እባላለሁ። ዛሬ ካሪ ጋር እንኖራለን ማለት ነው። እያንዳንዱ የማደርገውን ነገር ይከታተላል ማለት ነው። እኔ የማደርገውን ነገር ካደረገ በጣም ጎበዝ ነው። እና አንድ ሚሊዮን ፍሎር በጣም ቀላል ይረዳል፣ ለዛ ለመግባት ይመቻል

ሰው ለታደርግ ከዛ ስፖርት ትሰራለህ። መጽሐፍ ታውቀዋለህ፣ አይበገርም ይህ መጽሐፍ መሰለህ። የሚያወሩት ሁሉ ነገር ስለ ዲስፕሊን ነው የሚያወሩት። ይህ ሰውዬ ማለት ነው ይህ ሰውዬ ውስጥ ምንድን ነው የሚለው መሰለህ፣ የምትፈልገው ነገር ስታደርግ የምታቆመው ሲደክመ፣ ሲሰለች ወይም ሲያምሰው ስትጨርሰው ነው ይላል ማለት ነው። ን እኔ መቶ ሰራለው አንተ ሰባት ትችላለህ። አልችልም አስር ራሱ ከመታው በጣም ጎበዝ ነው። መቶ ነው ቤተሰብ ይቅርታ፣ ማለቴ አልችልም፣ ልሞክር። አልችልም አይባልም

784 8791 94 900 97 93 94 900 97 93 900 900 784 900

ያው ነገሮች እኛ ከባድ ናቸው ምንላቸውን ነገሮች ቀላል ናቸው። ምንም ነገር ከምን ነገር ጀምረን ብቻ ውሏችን ደግሞ እስኪ እንትን እንላለን። እናንተም ው እንደተማራችሁበት ተስፋ አድርጋለሁ። መጽሐፍ የመጽሐፍ ወደ አንድ ነው፣ ከዜሮ ወደ አንድ በሚለው ከዜሮ ወደ አንድ። ይህ ደግሞ ከዜሮ ወደ አንድ ሀሳቡ ይህ መሰለህ ከፉክክር ውጣ በሚለው የራስህን ከዜሮ ወደ አንድ የምትሄደው ክሬት በማድረግ ብቻ ነው። የራስህን ነገር በመፍጠር ማለት ነው። ሰው ማንም መከተል አይጠበቅም። ማንም ከተል ራሱ ብቻ ወይስ ከዜሮ ወደ አንድ። እኔ ለጊዜው ይሄኛው መጀመሪያ ራሴ ማን ነው የምታልገው? ከዜሮ ወደ አንድ፣ ከዜሮ ወደ አንድ ሆናለው። ለምን በቃ ራሴ ነው መሆን ፈልገው። ማንንም መሆን መምሳልም አልፈልግም። ከዛ ኔክስት ደግሞ ወደ ይበገር ቢሄድ አሪፍ ነዋ። ትንሽ ማንበብ እንችላለን። ላፕቶፕ ለኤዲቲንግ የምትሰራበት ምናምን ነዋ። አነባለሁ ግን የተረዳውትን ነገር ተለሽ የመጀመሪያ እውነት በጣም ከዚህ የምንተረዳው መሰለህ ከዚህ መጽሐፍ ወደ መሀሉ ብዙም የሚያስተምሩ ነገሮች ነው። ምንላ መጽሐፉ ሌሎች የሚያደርጉትን ነገር መድገም ሳይሆን ሌሎች ከሚያደርጉት ነገር ላይ የተሻለ ወይም አዲስ ነገር ይዞ መምጣት እና ደግሞ ከዜሮ መነሳት። ለምሳሌ ገንዘብ ላይ ኖር ይችላል፣ ቤተሰብ ላይ ኖር ይችላል፣ ምንም ነገር ላይ ኖር ይችላል። ከዜሮ መነሳት ይቻላል። ግዴታ ገንዘብ ማስፈልግም እና በጣም እግዚአብሔር ከዜሮ የእውነት በጣም ሰን ሳላደንቀህ እግዚአብሔርን በጣም በጣም እየተደመምኮ ነው ማለት አብሬው ኮላለው። አንዳንድ ቪዲዮ እንሰራለን ለቲክቶክ ነገር ግን ሰውን ዝም ብላ አብሮ በመዋልና ሻየን ቡና በማለት አታውቀውም። ና ሰን የእውነት በጣም ሰራ ደንካላል። እግዚአብሔር ማለት ከሁሉም ነገር ከስነ ምግባር ጀምረ ታ ነገር እንግዲህ አብረን እያየን ቤተሰቦች፣ ይህ ነገር እንግዲህ ደግሞ እንደኛ ላሉ ወጣቶች ምናም ይጠቅማ አስባለሁ። ማለት ዝም ብሎ ወከባ በመፍጠር ምስልና ስኬት የሚመጣው አዲስ ነገር በመፍጠር ነው። አብዛኞቹ ያሉ ቪዲዮዎች እንኳን ኮንቴንቶች የሚሰራቸው ያው ኢንስፓየር በማድረግ ነው። ሽን ምናምን ነገር ነው የሚሰራው። ለዛ ተቃራቢ ሆኑ ነገሮች በጣም በጣም ደስ ብሎኛል። ሰው መጽሐፋችን ጨርሰን አሁን ደግሞ በቀን ውስጥ ማድረጋቸው ነገሮች ዛሬ ቀን አራት ነው አይደለም? በቀንም ትጽፋለ በየቀኑ ከዛ መሳል ላይ ጸልይ ያለው ማለት ነው። ስፖርት መስራት ሰርቻ ያለው ማለት ነው። ከዛም አንበብ አንብበናል፣ አደለ ሰው። ከዛ ትንሽ ቤቲት ማድረግ ወይም ደግሞ ትንሽ ብንመሰጥ አሪፍ ነው ብናደርገው ከስፖርት

ጌታ ሆይ የሆነ ነገር እያደረግከኝ እንደሆነ አውቃለሁ፣ ምን እንደምታረገኝ ግን አላቅም። የሆነ ዓለም ውስጥ እየወሰድከኝ እንደሆነ አውቃለሁ፣ የት እንደምትወስደኝ ግን አላቅም። ለሆነ ነገር እያዘጋጀህኝ እንደሆነ አውቃለሁ፣ ለምን እንደምታዘጋጀኝ ግን አላቅም። ለሆነ ነገር እየሰራህኝ እንደሆነ አውቃለሁ፣ ለምን እንደምትሰራኝ ግን አላቅም። በህይወቴ ውስጥ ትልቅ ነገር እየመጣ እንደሆነ አውቃለሁ፣ ምን እንደሆነ ግን አላቅም። ብቻ የሆነ ዓለም ውስጥ ልትወስደኝ እንደሆነ ይሰማኛል፣ የት እንደምትወስደኝ ግን አላቅም።

ሰው ከዛ የዛሬ ፕሮግራም ማስታወቂያ መስራት ነው። እንግዲህ በርገር ቤት ነው። በርገር ቤት ደግሞ ዝም ብሎ ሂዶ መብላት ነው ወይስ ያደክማል ያደክመ፣ የሚለውን ነገር ግን አብረን እናያለን። ከዛ ከተሰራ በኋላ ደግሞ ያለው አይነት ቤተሰቦች አብራችን ቆዩ። ተርኬት የሚመስ ሳለብስን ቀዩ ሉሌ ናት።

ቤት ቻርጀር አስባችኋል፣ የሆነ ቀለል ነገር እንኳን ቻርጀር፣ የሆነ ነገር ተረሳላችሁ፣ ሶታች ከደረሳችሁ በኋላ ትዝ ይላችኋል ብሎ ምናምን አማሩ አይደለም ቅድም ለሰማይ ቅርብ ስለ ሰው ዕለት ካለ እኔ በጣም ብቻ ልብስ እስከሚቀይር ነው መዋላችሁ። ከዚህ በኋላ ግን እኔ የእውነት ስነግራችሁ በጣም ብዙ ነገር ተምሬያለሁ። እና እንግዲህ ቤተሰቦች የዛሬ ውሏችን እናሳያችኋለን። ያው እስካሁን የነበረውን ከጠዋት እስካሁን ጠዋት ላይ ቤት ያለውን ነገር አይታችሁታል። ከዚህ በኋላ ደግሞ ማስታወቂያ ኪንግ ብቻ ነው የሚሰራው ወይ ሄዳ ሰራው። ከዛ ደግሞ የራሳችን ኮንተንቶች አሉ የምንቀርጻቸው ኖርማል ቲክቶክ። ስለዚህ ዳይ ተከተሉ። እንግዲህ ቤተሰቦቻችን ደሆናር ኪንግስ በርገር መገናኛ አካባቢ ነው የሚገኘው። በጣም አሪፍ ቤት ነው። እዚህ ጋር ተሰባሰብን፣ ሌሎች ፍሬንዶች ጓደቻችን መጡ። በጣም ቤቱ በጣም አሪፍ፣ ፒዛቸውና በርገራቸው በጣም አሪፍ ነው። ያው ማስታወቂያውን ለመስራት ገና ቦታ ሴት እያደረግን ነበር ወደ ውጭ ወጣንና፣ ቪአይፒ ክላስ አለው እዛ ገብተን ቪዲዮችን መስራት ጀመርን። እዚህ ጋ እየተመካከርን ነበር። ሞዴል ዞላም ነበር በነገራችን ላይ፣ አስተናጋጅ አይደለችም፣ ጓደኛችን ነች፣ ተዋናይ ነች። ራሷን ቪዲዮ ላይ እየተናገረች ነበር። ከባድ ችግር ግን ገጥሟት ነበር።

ትሰራለህ እንደዚህ ትበላለህ፣ ትሰራለህ ትበላለህ።